ቤተ ክርስቲያን የራሷ ነፃነት አላት። ቤተ ክርስቲያን የራሷ ክብር አላት። ቤተ ክርስቲያን የራሷ ነፃ መድረክ ፈላጊ ናት። ሁሉም ያም ይህንን አድርጊ፣ ይህም ይህንን አድርጊ ስላላት እየተጎተተች የተባለችውን የምታስተናግድ አትሆንም፣ አይደለችም። የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለእኔ የመጀመሪያዋም የመጨረሻዋም ህይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም እናገራለሁ የመጣውንም ለመቀበል በጸጋ ዝግጁ ነኝ መደፋፈሩ በስቷል መንግስትም ቤተ ክርስቲያኒቷን ይደፍራታል አልፎ ይሄዳል ቤተ ክርስቲያኒቷን መድፈር ግን አደጋ ነው ለሃይማኖቱ የማይሞት የለም አዎ ከዚህ ቀደም ብዙዎች ሙተዋል። ነገም ብዙ ይሞታል። ትናንትም ብዙ ሙቷል። ተከባብረን እንኑር፣ ለሰላም እንኑር። ስለዚህ ከወሬ እንራቅ። ቤተ ክርስቲያኒቱ ትከበር። እንደ ሃይማኖት ለሃይማኖት አንገትን መስጠት ከአባቶቻችን የወረስነው ውርሳችን ነው። ማንም የማይፈቀው ማንም ምንም ይዞ ቢመጣ የማያንበረክቀው እስከ መጨረሻው ዕቅታ ድረስ የእግዚአብሔር መንግስት በመናፈቅ የምንቀበለው አሁን የቀረው በልውጡ ብሎ የመረካከብ ስራ ነው ይቸው ቤተ ክርስቲያን የቀራት ይሄን ደግሞ ቆሞ የሚያየልም ዝም ብሎ የሚያየልም ሶምሶን ያለዋለት አለ ነፍሴ ምስለ ኢሎፍላውያን ነፍሴ ከኢሎፍላውያን ጋር ትውጣ ነው ያለ ከሃይማኖቴ ጋር የኔ ነፍስ ትወጣለች በሃይማኖት አንደራደርም ከዛ ውጭ ግን ይህንን ካላደረጋችሁ ምን ልትናገሩ መጣችሁ? ይሄ ካልሆነ እንዲህ እንሆናለን የሚለው ምንም የትም አይደርስም። እሱ የትም አያደርሰንም። አይተናል። ዘመናት አልፈዋል። ገዢ ሰላም ብቻ ነው። ገዢ ፍቅር ብቻ ነው። አመፅ፣ ሀይል፣ ጉልበት፣ ጦር የተወሰነ ጊዜ ነው የሚገዛው። ከተወሰነ ጊዜ በኋላ አቅም የለውም፣ በራሱ ይወድቃል። አይተናል። በአለም ዙሪያ ዛሬም እያየን ነው። ፍቅርን የሚገዛውን ያህል ማንም ገሶ አያውቅም።